አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 28 በዚህች ዕለት የአምላካችን የመድኃኒታችን የቅዱስ አማኑኤል አመታዊ የመታሰቢያ በዓል ነው። አማኑኤል የሚለው ስም በትንቢተ ኢሳይያስ ላይ የሚወለደው አምላክ ወደፊት መጥቶ ዓለምን ከጨለማ ወደ ብርሃን የሚያወጣው የአምላክ ስም አማኑኤል እንደሚባል በነቢዩ ኢሳይያስ ተጠቅሶ ተመዝግቦ እናገኛለን። ታዲያ አማኑኤል የሚለው የስሙ ትርጓሜ እግዚአብሔር ከእኛ ጋር ሆነ ማለት ነው። እግዚአብሔር ከእኛ ጋር ሆነ የተባለበትም ምክንያት አምላካችን መድኃኒታችን ኢየሱስ ክርስቶስ ከእመቤታችን ከስጋዋ ስጋ ከነፍሷ ነፍስ ነስቶ የእኛን የሰው ልጆችን ስጋ ስለተዋሃደ፣ በዚህ መልኩ እግዚአብሔር ከእኛ ጋር አንድ መሆኑን ያመለክታል። ሁለተኛ ደግሞ ከጨለማ ወደ ብርሃን ስላወጣን፣ ከኃጢአት ባርነት ወደ ነጻነት ስላወጣን እግዚአብሔር ከእኛ ጋር ስለሆነ በዚህ መልኩ እግዚአብሔር ከኛ ጋር ሆነ የሚለውን የስሙን ትርጓሜ ያመሰጥርልናል። ግንቦት 28 ቀን የሚከበሩ አመታዊ የቅዱሳን በዓላት፣ አንደኛ ቅድስት አመተ ክርስቶስ ተጋዳሊት ገዳማዊት ለሰላሳ ስምንት ዓመት ያህል ስለ መንግሥተ ሰማያት በእንተ መንግሥተ ሰማያት ራሷን እየጎሰመች በዋሻ ውስጥ ሆና በሸለቆ ውስጥ ሆና እግዚአብሔርን ማንም በሌለበት በበረሃ ስለ መንግሥተ ሰማያት እግዚአብሔርን በጸሎት በተጋድሎ ስትለምን፣ ስትጸልይ የኖረች ከሰላሳ ስምንት ዓመት በኋላ ያረፈች ቅድስት እናት። ሁለተኛ ቅዱስ ኢፒፋኖዎስ ሊቅ ስጋው ወደ ቆጵሮስ ደሴት የፈለሰበት ስጋውም ድንቅ ድንቅ ታምራትን ያደረገበት። ሶስተኛ አባ መርቆሪዎስ ገዳማዊ የገዳማዊ ሕይወትን በመልካም አኗኗር ኖሮ በዛሬ ዕለት ያረፈ አራተኛ አባ ጀርሎስ ጻድቅና ሰማዕት እግዚአብሔርን ሲያገለግል ከቆየ በኋላ በሰማዕትነት ያረፈ አባት። አምስተኛ አርባ አምስቱ ሰማዕታት የአባ ጀርሎስ ደቀ መዛሙርት ልጆች። ስድስተኛ ቅዱስ አጋቦስ ሰማዕት የሰማዕታት በረከታቸው፣ ረዴታቸው የአምላካችን የኢየሱስ ክርስቶስ ምሕረት ይቅርታ አይለየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።